ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በተለያዩ ዘርፎች የተከናወኑ የ2017 የዘጠኝ ወራት የእቅድ አፈጻጸም ግምገማ ተካሂዷል። የቱሪዝም ሚኒስትር ሰላማዊት ካሳ ግምገማውን ተከትሎ በቱሪዝም ዘርፍ የተመዘገበውን ውጤት በተመለከተ በሰጡት ማብራሪያ በኮንፈረንስ ቱሪዝም ላይ ከፍተኛ ትኩረት ተሰጥቶ እየተሰራ መቆየቱን አንስተዋል። በዚህም ባለፉት ዘጠኝ ወራት ውስጥ ኢትዮጵያ ከ60 በላይ ዓለም አቀፍ አህጉር አቀፍ እና ቀጠናዊ ጉባኤዎችን ማስተናገድ መቻሏን አውስተው ይህም ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ብዙ ለውጥ የታየበት እንደሆነ አመላክተዋል። መንግስት ለኮንፈረንስ ቱሪዝም የሚያስፈልጋቸውን መሰረተ ልማቶች ከማመቻቸት ጀምሮ በዲፕሎማሲያዊ ዘርፍ የተሰሩ ስራዎችና ተቋማት የሰጡት ትኩረት ለውጤቱ ምክንያት መሆናቸውን ጠቁመዋል። እዚህ የቱሪዝም ንዑስ ዘርፍ ውስጥ በጣም ከፍተኛ ለውጥ ያየንበት ነበሩ ያለፉት ዘጠኝ ወራት። በነዚህ ጊዜያት ውስጥ እንግዲህ ከስልሳ በላይ አለም አቀፍ አህጉር አቀፍ ና እንደዚሁም ደግሞ ቀጠናዊ ጉባኤዎችን ማስተናገድ የቻልንበት ነበረ። ይሄ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ብዙ እጥፍ ለውጥ የታየበት ነው። በመንግስት በኩል ደግሞ የኮንፈረንስ ቱሪዝም የሚያስፈልጉት መሰረተ ልማቶችን ከማመቻቸት ጀምሮ በዲፕሎማሲው ዘርፍ የተሰሩት ስራዎች ተቋማት የሰጡት ትኩረትም ጭምር ለዚህ ውጤት ምክንያት መሆኑን አንስተናል። ሚኒስትሯ በማብራሪያቸው ለተለያዩ ጉዳዮች የሚመጡ ተሳታፊዎችን ያሉንን ጸጋዎች እንዲመለከቱና እንዲያስተዋውቁ ማድረግ መቻሉንም ነው ያመላከቱት። ቱሪዝም የሀገርንም ገጽታ አብሮ የሚገነባ ዘርፍም እንደመሆኑ መጠን እዚህ የሚመጡት ለተለያየ ጉዳይ የሚመጡት ተሳታፊዎች በዛው ደግሞ እንደ ሀገር ያሉንን ጸጋዎቻችንን እንዲመለከቱ እንዲጎበኙና የኢትዮጵያን ገጽታም እንዲያስተዋውቁ ማድረግ የተቻለበት እንደሆነ ተመልክተናል። ከኮንፈረንስ ቱሪዝም ባሻገርም የመዳረሻ ልማት ስራዎችም ባለፉት ዘጠኝ ወራት በሰፋት ሲሰሩ እንደነበርም ገልጸዋል። በተለይ ደግሞ ነባር የቱሪዝም ሀብቶቻችንን እነሱን የማላቅ የማደስ ስራዎች ሲከናውኑ ቆይተዋል። ለምሳሌ ከነባር የቱሪዝም መዳረሻዎቻችን የጅማ አባጅፋር ቤተመንግስትን ማንሳት እንችላለን። የፋሲል ቤተመንግስት ድሳት ስራዎችን ማንሳት እንችላለን። ሌሎች በርካታ እንደዚሁ የነባር የቱሪዝም መዳረሻዎች እድሳት ሲከናወን ቆይቷል። አዳዲስ ደግሞ መዳረሻዎች ልማትም እንደዚሁ በስፋት ሲሰራ መቆየቱም የሚታወቅ ነው። በተለይ ደግሞ የክቡር ጠቅላይ ሚኒስትራችን የኢኒሽቲቮች የሆኑት የገበታ ለሀገር ገበታ ለትውልድ ፕሮጀክቶች እዚህ አዲስ አበባችን ውስጥ ደግሞ ይሄው አሁን ያለንበት የብሔራዊ ቤተ መንግስት እንደዚሁ እድሳትንም ስንመለከተው የቱሪዝም ዘርፉ ላይ ያለውን ምቹ አቅም ለመጠቀም ብዙ እንቅስቃሴዎች ሲደረጉ የነበረበት ወቅት እንደሆነ የምንመለከተው ነው። ባለፉት ዘጠኝ ወራት የኢትዮጵያን ገጽታ ለዓለም የማስተዋወቅ ስራ በሰፊው መሰራቱንም ነው ሚኒስትሩ ያስረዱት። እዛ ባሻገር ደግሞ የኢትዮጵያን ገጽታ በዓለም አቀፍ ደረጃ የማስተዋወቁ ስራዎችም አንዱ የቱሪዝም ዘርፍ የተሰጠው ኃላፊነት ነው እና በዓለም አቀፍ ደረጃ የሚከናወኑ የቱሪዝም ዘርፉ ላይ ትልልቅ ስም ያላቸው አለም አቀፍ መድረኮች አሉ። እነዛም ላይ የኢትዮጵያን ገጽታ ማስተዋወቅ ኢትዮጵያ ያላትን የቱሪዝም ሀብት ለአለም የማሳየት ገልጦ የማሳየቱ ስራም እንደዚሁ ሲከናወን ቆይቷል። እንደሚታወቀው በአውሮፓ የትልቅ የባህልና የቱሪስት መዳረሻ በሆነችው ፕራግ ላይ የኢትዮጵያን ምድረ ቀደምትነት ለዓለም የምናስተዋውቅበትን ስምምነት አድርገናል። እሱም በቅርቡ እንደዚሁ ተፈጻሚ ይሆናል። ያለንበትን የቱሪዝም እይታ አሁን ያለንበትን ሁኔታ በሚመጥን መልኩ እንዲሆን የፖሊሲ ማዕቀፍ አስፈላጊ በመሆኑ የፖሊሲ ክለሳ ሲደረግ ቆይቷል ያሉት ሚኒስትሯ፣ በቀጣይም የተሰሩ ስራዎች የሚጠናከሩበትና ውጤቱን የምንመነዝርበት ነው ብለዋል። እንደ ሀገር ደግሞ ያለንበትን የቱሪዝም እይታ አሁን ያለውን እይታ በሚመጥን መልኩ የፖሊሲ ማዕቀፍም ስለሚያስፈልገን የፖሊሲ ክለሳም እንደዚሁ ስናደርግ የቆየንበት እሱን ያገባደድንበት ወቅትም ነውና ከዚህ በኋላ እስካሁን የሰራናቸው የመሰረተ ልማት ግንባታዎች የሀገር ማስተዋወቅ ስራዎች የበለጠ የሚጠናከሩበት የእሱን ደግሞ ውጤት መመንዘር የምንጀምርበት ወቅት እንደሚሆን ከሪፖርቱም ላይ ተመላክቷል። የተሰጡት አቅጣጫዎችም እሱኑ የሚያመላክቱ ናቸው። እጃችን ላይ ያሉትን ሀብቶቻችን መጠቀም ከመዳረሻነታቸውን ባሻገር ሌሎች የአፍሪካ ሀገራት የሌላቸው ጥቂት የሆኑ የዓለም ሀገራት ደግሞ ያላቸው እኛ የኢትዮጵያ አየር መንገድ አለን። የአፍሪካ የኤቪዬሽን ኢንዱስትሪ ማዕከል ነን። በዚህ ሂደት ውስጥ እንግዲህ ከ10 ሚሊዮን በላይ ተሳፋሪዎች በየአመቱ በቦሌ ኤርፖርት በኩል ያልፋሉ። ይህንን ትልቅ እድል መጠቀም እና የእግረ መንገድ የቱሪዝም ደግሞ ንዑስ ዘርፍን ማጠናከር አንዱ በትኩረት የምንሰራበት ዘርፍ ነው የሚሆነው ማለት ነው። ይህንን ስራ ለመስራትም የሁሉንም ቅንጅት እንደሚጠይቅም አመላክተዋል።